ሰላም ውድ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለሰዓቱ የተሰሙ ትኩስ መረጃዎችን አጠናክረናል። ዋና ዋናዎቹን በቅድሚያ እናስደምጣችሁ። ጠቅላዩ ከመሩት የብልጽግና ስብሰባ አዳዲስ እና ከባባድ ውሳኔዎች ተላልፈዋል። ጠላቶቻችንን መሳሪያና ትርክት እናስፈታለን ሲልም ገዢው ፓርቲ አውጀዋል። ከዚህ በተጨማሪም ስለ ኦሮሚያና አማራ ክልል ውጊያዎች፣ እንዲሁም ስለ ቀይ ባህር ያነሳቸው ውሳኔዎችም አሉ። ወዲህ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ እና ፊልድ ማርሻል ብርሃኑ የሰራዊቱን ከፍተኛ አመራሮች ሰብስበው ትዛዝ ሰጥተዋል። ሳትዘናጉ በተጠንቀቅ ሁኑ የሚል ትዛዝም ተላልፈዋል። ትሳሙታላችሁም ጠቅላይ ሚኒስትር አብይ አህመድና ከንቲባ ዳነች አበቤ ፍርድ ቤት እንዲቀርቡ መታዘዛቸውን የተመለከተ ዘገባም በጥንክራችን ይዘናል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል የሚፈጸሙ የድሮን ጥቃቶችን በተመለከተ ቁጣውን አሰማም። ምክር ቤቱ ሰላማዊ ሰዎች ላይ ያነጣጠሩ ድሮን ጥቃቶች መቀጠል በእጅጉ አሳሳቢ ነው ሲልም ተናግሯል። ፊልድ ማርሻሉ ከዚህ ቀደም እኛ የድሮን ጥቃት የምንፈጽመው ጃዊሳና ንጹሐንን ለይተን ነው ማለታቸው አይዘነጋም። ተሰሙታላችሁ። በሱዳን ጦርነት በተከሰተ ረሃብ ነዋሪዎች ከሰልና ቅጠል እየበሉ መሆኑ ተሰማም። ቢቢሲ የሱዳን ረሃብ በተመለከተ ልብ ሰባሪ ዜናን አጋርቷል። እናስደምጣችኋለን ሰላም ጤና ይስጥልን። ውድ የአንድ አፍታ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረስ። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ገብዣችን ነው። እንኳን ደስ አላችሁ። አቅም አይፈቅድም ማለት ቀረ። ብዙዎቻችሁ ስጠብቁት የነበረው የትንሣኤ ባል የዲምሲ ሪል ልዩ የባልቅናሽ ንሆ ተጀመረ። በብዙ አርቲስቶችና የሀገራችን ተጽዕኖ ፈጣሪዎች ዘንድ እጅግ ተወዳጅ የሆነውና ብዙ የጥበብ ሰዎች መኖሪያቸውን ያደረጉበት የዲኤምሲ ሪል ስቴት የመኖሪያ መንደር በልዩ የበዓል ቅናሽ እንሆ መጥቶላቸዋል። ምን ይሄ ብቻ! እስካመ ድረስ እየኖሩበት መክፈል የሚችሉት ልዩ የባንክ አማራጭ ከባለ አንድ እስከ ባለ አራት መኝታ በተለያየ ካሬ ሜትር አማራጭ በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ስለዚህም ለአምስት ሰዎች ብቻ በወጣው በዚህ የበዓል ቅናሽ ተጠቃሚ የሆኑ። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ደንዳ ጠቅላይ ሚኒስትሩንና ዳነች አዳነች አበቤን ፍርድ ቤት ለመገተር እየሞገቱ ነው። የቀድሞ የሰላም ሚኒስትር ዴታ ደንዳም ከእስር ከተፈቱ በኋላ ጉዳያቸውን በውጭ ሆነው እየተከታተሉ ሲሆን ጠቅላይ ሚኒስትሩን ፍርድ ቤት ለማስቀረብ እየተሟገቱ ነው። በትናንትና ሁለት ፍርድ ቤት ቀርቦ የነበሩት ታየ ለምስክርነት የጠሯቸው ጠቅላይ ሚኒስትር አብይ አህመድእና ከንቲባ አዳነች አበቤ ፍርድ ቤት ሳይገኙ ቀርተዋል። ምንም እንኳን ጠቅላይ ሚኒስትሩና ከንቲባዋ ፍርድ ቤት ባይቀርቡም በቀጣይ ችሎት ተገደው እንዲቀርቡ ታየ በጠበቃቸው በኩል ጠይቀዋል። የፍርድ ቤት ፖስተኛው መጥሪያውን ይዞ ሲሄድ ጥበቃዎች መጥሪያ መሆኑን ካረጋገጡ በኋላም ወደ ጽህፈት ቤታቸው እንዳይገባ ተደርጎ መመለሱ ተሰምቷል። የፍርድ ቤት መጥሪያውን በጥበቆቻቸው ከበር ላይ እያስመለሱት አብይና አዳነችን ጉዳይ በሌላ ችሎት እንዲታይ ቀጠሮ ተሰጥቶበታል። የታየ ጠበቃ የፍርድ ቤት መጥሪያው መሆኑን ሲያውቁ ከበር እንዲመለስ የተደረገው የፍርድ ቤቱን መናቅ ነው ሲሉ አቤቱታ አሰምተዋል። ማንኛውም ዜጋ አልቀርብም ሲል ተገዶ ፍርድ ቤት እንደሚቀርብ ሁሉም ጠቅላይ ሚኒስትሩና ከንቲባዋ ተገደውን እንዲቀርቡ ለፌዴራል ፖሊስ ትዕዛዝ እንዲሰጥላቸው የታየ ጠበቃ ጠይቀዋል። ፍርድ ቤቱም ለጠቅላይ ሚኒስትር አብይ እና ከንቲባ አዳነች አቤቤ በፌዴራል ፖሊስ በኩል መጥሪያ እንዲሰጥ በቀረበው አቤቱታ ላይ ትዕዛዝ ለመስጠት ተለዋጭ ቀጠሮ ሰጥቷል። ታየ ጠቅላይ ሚኒስትሩን ፍርድ ቤት ለማቅረብ አበክረው እየተሟገቱ ሲሆን፣ ቀጣዩ አብይ በፌዴራል ፖሊስ ተገዶ የመቅረብና ለመቅረብ ፍርድ ቤት ትዕዛዝ ተጠባቂ ሆኗል። ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ታየ እንዲከላከሉት የበየነባቸውን ፍቃድ የሌለው የጦር መሳሪያ መያዝ ላይ ነው። አብይን በምስክርነት የቆጠሩት ታየ በዚሁ ክስ ለችሎቱ እንደ ተከላካይ ካስመዘግቧቸው አምስት ምስክሮች የሶስቱን ቃል ለመቀበል ነበር የትላንቱ ችሎት የተቀጠረው። አየ የሰላም ሚኒስተር ዴታ ሆኖ በሚሰሩበት ወቅት የሰላም ሚኒስተር የነበሩት ብናልፍ አንዱ አለምና የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፈንታ በአቶ ታዬ ከተጠሩ አምስት ተከላካይ ምስክሮች መካከል ቃላቸውን ሰጠዋል። የተቀሩት ሶስት ተከላካይ ምስክሮች ማለትም ጠቅላይ ሚኒስትር አብይ አህመድ የአዲስ አበባ ከተማ ከንቲባ ዳነች አበቤና የከተማና መሰረተ ልማት ሚኒስ ሚኒስተር ጫልቱ ሳኒ እስካሁን ፍርድ ቤት ቀርበው ቃላቸውን አልሰጡም ፍርድ ቤቱ በመዝገብ ቤቱ በኩል ለባለስልጣናቱ የመጥሪያ ትዕዛዝ ማድረስ አለመቻሉን አስታውቋል ታዬ ከረጅም ጊዜ በኋላ ዛሬ ጠበቃ ይዘው የቀረቡ ሲሆን ችሎቱ ለተከላካይ ምስክሮች ትዕዛዝ ማድረስ አለመቻሉን መግለጹን ተከትሎ መከራከሪያ አቅርበዋል የታየ ጠበቃ ምስክሮቹ ቋሚ አድራሻ ያላቸው በመሆኑ ፍርድ ቤቱ ትዕዛዙን የሚፈጽምበት ሌላ ሳማኝ መንገድ በመከተል ትዕዛዙ ለምስክሮቹ እንዲደርስ ማድረግ አለበት ሲሉ ተከራክረዋል። ታየም በበኩላቸው ፍርድ ቤቱ ምስክሮቹን ማቅረብ የማይችል ከሆነም ወደ ቀጣይ እርምጃ ይተላለፍልኝ ብለዋል። ፍርድ ቤቱ ግን የክሱ ሂደት መጠበቅ ስላለበት በቀጣይ ትዕዛዙን በፌዴራል ፖሊስ በኩል ለማድረስ ትዕዛዝ እንደሚሰጥ አማራጭ በማቅረብ ተለዋጭ ቀጠሮውንም ለሰኔ 3 2017 ዓ.ም ይዟል። ከጦርነት የሚሸሹ ሱዳናውያን በሕይወት ለመቆየት ከሰልና ቅጠል እየበሉ መሆኑ ተነገረም። የሚላስ የሚቀመስ ያጡ ሱዳናውያን ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠልና ከሰል እየበሉ መሆናቸውን አንድ የእርዳታ ድርጅት ለቢቢሲ ተናገረም። በኤል ፋሸር ከተማ አቅራቢያ በሚገኝ የተፈናቃዮች ካምፕ ላይ ከተፈጸመው ጥቃት ተርፈው የሸሹ ሰዎች ምግብ ለማግኘት ባለመቻላቸው ነው ያገኙትን ለመብላት የተገደዱት ተብሏል። እየሰማን ያለነው ታሪክ በእውነት በጣም የዘገነነ ነው ሲሉ የኖ ኖርዌጂያን ሬፊዩጅ ካውንስል ኃላፊ ኖዋ ታይለር ለቢቢሲ ኒውስ ዴሊ ፕሮግራም ተናግረዋል። ሰዎች ካልፋሸር ወደ ታዊል እየሸሹ ነው፣ ነገር ግን እንደ ደረሱ ሕይወታቸው እያለፈ ነው ሲሉ ኃላፊው አክለዋል። አንዳንዶቹ እጅግ በሚያቃጥል ሙቀት ከዛምዛም ካምፕ ተነስተው 40 ኪሎ ሜትር ሲጓዙ መንገድ ላይ በውሃ ጥም ምክንያት እየሞቱ ነው ብለዋል። ኤልፋሸር በሱዳኗ ምዕራባዊ ግዛት ዳርፉር ውስጥ በሱዳን ሰራዊትና አጋሮቹ ቁጥጥር ስር ያለች የመጨረሻዋ ከተማ ናት። በዚህ ወር መጀመሪያ ላይ የፈጥኖ ደራሽ ኃይሉ በዛምዛም የተፈናቃዮች ካምፕ ላይ በፈጸመው ጥቃት በ10 ሺዎች የሚቆጠሩ ሰዎች ጊዜያዊ መጠለያውን ለቀው ሸሽተዋል። አብዛኛው የዛምዛም ነዋሪዎች ከዚህ በፊት የነበሩበትን የዳርፉር ግጭቶችን በመሸሽ ለ10 ዓመታት ያህል በካምፑ ቆይተዋል። በ10 ሺዎች የሚቆጠሩ ሰዎችን በገደለውና 13 ሚሊዮን ሕዝብ ከመኖሪያቸው ባ ያፈናቀለው ለሁለት ዓመት በተካሄደው ጦርነት ፈጥኖ ደራሽ ኃይሉ ከሱዳን ጦር ሰራዊት ጋር እየተዋጋ ይገኛል። የእርዳታ ድርጅቶች በሱዳን እየተካሄደ ያለውን ጦርነት በአሁኑ ወቅት በዓለም አስከፊ የሰብአዊ ቀውስ ያስከተለ እንደሆነ ይገልጻሉ። የተባበሩት መንግስታት ድርጅት በሱዳን ረሃብ ለተከሰተባቸው አካባቢዎች የምግብ እርዳታ የሚው የገንዘብ ችግር ስለገጠመው አቅርቦቱን ለመቀነስ መገደዱን ገልጸዋል። በጦርነቱ ውስጥ ፈጥኖ ደራሽ ኃይሉ በዳርፉር የሚኖሩ አረብ ያልሆኑ ነዋሪዎችን ኢላማ አድርጎ ጥቃት ይፈጽማል በሚል ይ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 ምረውም ቤቶችና የእርዳታ አቅርቦት መገልገያዎች ሆን ተብሎ በስልታዊ ሁኔታ በእሳት እንዲወድሙ ተደርገዋል። ከዛምዛም ካምፕ ጥቃት ለማምለጥ የቻሉ ሰዎችም በየመንገዱ ላይ ሳሉ በረሃብ እየሞቱ ነው ብለዋል። ካምፑ በፈጥኖ ድራሽ ኃይሉ ጥቃት ከተፈጸመበት በኋላ ሙሉ ለሙሉ መውደሙን የሰሜን ዳርፉር ጤና ሚኒስተር ኢብራሂም ሀቴር ባለፈው ሳምንት ለቢቢሲ መግለጻቸው ይታወቃል። ባለፈው ሳምንት ከዛምዛም እየሸሹ የነበሩ ሰዎች ቤታቸው መቃጠሉንና ተኩስ እንደተከፈተባቸው ለቢቢሲ ተናግረው ነበር። ፈጥኖ ድራሽ ኃይሉ በካምፑ ላይ ጥቃት መፈጸሙን፣ ነገር ግን ጭፍጨፋ ፈጽሟል መባሉን አስተባብሏል። የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል የሚፈጸሙ የድሮን ጥቃቶችን በተመለከተ ቁጣውን አሰማም። ምክር ቤቱ ሰላማዊ ሰዎች ላይ ያነጣጠሩ የድሮን ጥቃቶችን መቀጠል በእጅጉ አሳሳቢ ነው ሲልም ተናግረዋል። ፊልድ ማርሻሉ ከዚህ ቀደም እኛ የድሮን ጥቃት የምንፈጽመው ጃዊሳና ንጹሐንን ለይተን ነው በማለታቸው አይዘነጋም። የዓለም አብያተ ክርስቲያናት ምክር ቤት በኢትዮጵያ አማራ ክልል ከመቶ በላይ ሰዎች የተገደሉበትን የድሮን ጥቃት አውግዞ መግለጫ አውጥቷል። የዓለም አብያተ ክርስቲያናት ምክር ቤት ዋና ጸሐፊ ቄስ ፕሮፌሰር ጄሪ ፒሌ በአማራ ክልሉ ጦርነት በሰላማዊ ሰዎች ላይ የሚፈጸመው የድሮን ጥቃት በእጅጉ እንዳሳስባቸው መግለጫቸው በመግለጫው ተመላክቷል። በቅርቡ በጎጃም ቀጠና ገደብ ከተማ በተፈጸመው የድሮን ጥቃት በሰላማዊ ዜጎች ላይ የደረሰውን ሞት በእጅጉ እንደሚያሳስባቸውና እንዳሳዘነው ምክር ቤቱ አስታውቋል። በሰሞነኛው የድሮን ጥቃት ሴቶችና ህጻናትን ጨምሮ ከመቶ በላይ ንጹሃን ዜጎች በአንደኛ ደረጃ ትምህርት ቤት ለማህበረሰብ ተግባር በተሰበሰቡ ወቅት መገደላቸውን ጠቅሷል። ባለፈው የፈረንጆቹ 2024 ተደጋጋሚ የሰው አልባ አውሮፕላኖች ጥቃትን ጨምሮ አውዳሚ ጉዳት መድረሱንም ምክር ቤቱ አስታውቋል። በሰላማዊ ሰዎች ላይ ያነጣጠረ ጥቃትን ጨምሮ ይህ አሰቃቂ ድርጊት በቅርብ ወራት ውስጥ በከፍተኛ ደረጃ መጨመሩን ምክር ቤቱ በመግለጫው አመላክቷል። ተመሳሳይ ክስተቶችን እስከቀጠሉ ድረስ በሰላማዊ ሰዎች ላይ የሚደርሰው ጥቃት አሁንም ይጨምራል ሲልም አስጠንቅቆ ተናግሯል። የዓለም አብያተ ክርስቲያናት ምክር ቤት በመግለጫው ሰላማዊ ሰዎች በሚኖሩባቸው አካባቢዎች ላይ የሚደርሰውን ጥቃት አበክሮ እንደሚያወግዘው አስታውቋል። በአማራ ክልሉ ጦርነት እየተሳተፉ የሚገኙ ተፋላሚ ኃይሎች ዓለም አቀፉ የሰብአዊ መብት ሕግጋትን ባለማክበር በሰላማዊ ሰዎች ላይ የሚፈጽሟቸው ጥቃቶችን ዓለም አቀፉ ማህበረሰብ እንዲያወግዝም ምክር ቤቱ ጠይቋል። ሰላማዊ ሰዎች ላይ ያነጣጠሩ የድሮን ጥቃቶች መቀጠል በእጅጉ አሳሳቢ መሆኑን ለዓለም አቀፉ ማህበረሰብ እንዲገነዘብም ጥሪ አቅርቧል። በሰላማዊ ሰዎች ላይ በተደጋጋሚ የሚፈጸምን ጥቃት ዓለማውገዝ ተገቢ አይደለም ያለው ምክር ቤቱ ሁኔታው ጥልቅ የሞራልና መግባር ጥያቄዎችን ያስነሳል ብሏል። በኢትዮጵያ የግጭት ተዋንያን አካላት ዓለም አቀፍ የሰብአዊ ህግጋትን እንዲያከብሩ በሲቪሎችና በሲቪል ማህበረሰቦች ላይ ጥቃት ከማድረስ እንዲቆጠቡም አሳስበዋል። እንዲሁም ለሰላማዊ ዜጎች ሞትና ጉዳት ምክንያት የሆነው ግጭት በሰላም ለመቋጨት አፋጣኝና ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ ምክር ቤቱ ጠይቋል። አገራዊና ዓለም አቀፋዊ ባለድርሻ አካላት ሁሉን አሳታፊ ድርድርና ሰላማዊ መፍትሄ ብቸኛ ዘላቂ የፍትህና የሰላም መንገድ አድርገው ጫና እንዲፈጥሩ አሳስቧል። በኢትዮጵያ ውስጥ ያሉ አብያተ ክርስቲያናት እና የሃይማኖት ማህበረሰቦች ለፍትህ፣ ለርቅ፣ ለሰላምና ለአንድነት ድምፅ ለመሆን እንዲነሱ ምክር ቤቱ ጥሬ አቅርቧል። የዓለም አብያተ ክርስቲያናት ምክር ቤት በመግለጫው ራሳቸው ኢትዮጵያውያንና ዓለም አቀፉ ማህበረሰብ ለሰብአዊ መብት መከበርና ለሰላማዊ ዜጎች ጥቃት ትኩረት እንዲሰጡ ጠይቋል። ጠቅላዩ ከመሩት የብልጽግና ስብሰባ አዳዲስ እና ከባባድ ውሳኔዎች ተላልፈዋል። ጠላቶቻችንን መሳሪያና ትርክት እናስፈታለን ሲልም ገዢው ፓርቲ አውጇል። ከዚህ በተጨማሪም ስለ ኦሮሚያና የአማራ ክልሉ ውጊያዎች እንዲሁም ስለ ቀይ ባህር ያነሳቸው ውሳኔዎችም አሉ። ወዲህ ደግሞ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቲዎስና ፊልድ ማርሻል ብርሃኑ የሰራዊቱን ከፍተኛ አመራሮች ሰብስበው ትእዛዝ ሰጥተዋል። ሳትዘናጉ በተጠንቀቅ ሁኑ የሚል ትእዛዝም ተላልፈዋል። ትናንት ጉባኤ ማድረግ የጀመረው ብልጽግና ፓርቲ ዛሬ የስብሰባውን አጠናቆ መግለጫ አውጥቷል በመግለጫውም ጠላቶቻችንን ትጥቅም ትርክትም እናስፈታለን ሲልም አዲስ አቋም አሰምቷል ከጠላቶቻችን ላይ የመሳሪያም የትርክትም ትጥቅ ማስፈታት ይገባል ያለው ብልጽግና ለጠላት ተጋላጭነትን ሊፈጥሩ የሚችሉ አመራሮችን ማረም ጊዜ የማይሰጠው ተግባር ነው ብሏል አመራሮችን መፈተሽ ይገባል የሚለው የብልጽግናው መግለጫ ይቀጥልና መንግስትን በጉልበት መጣል እንደማይቻል አረጋግጠናል ይላል ኢትዮጵያን ከህልውና አደጋ አውጥተን ወደ አስተማማኝ ህልውና አሸጋግረናታል ያለም ሲሆን አስተማማኝ አቅም ፈጥረናል ሲልም አክሏል። ይህ በእንዲህ እንዳለ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በወቅታዊ ዓለም አቀፋዊ አህጉራዊ፣ ቀጠናዊና ሀገራዊ ጉዳዮች ላይ ለከፍተኛ የመከላከያ ሰራዊቱ አመራሮች ማብራሪያ ሰጥተዋል። ሚኒስትሩ በሰጡት ማብራሪያ መከላከያ ሰራዊት ራሱን ዝግጁ እንዲያደርግ የሚል የመንግስታቸውን የበላይ ትዕዛዝ አውርደዋል ተብሏል። ከትግራይ እስከ አማራ ወታደራዊ ድል ቀንቶናል ያሉት ጌዲዮን ጽንፈኞች ያሏቸውን የመንግስት ተቀናቃኝ ኃይሎች በክልሉ በግዳጅና በሰላም ስምምነት እጅ አሰጥተናል ብለዋል። የመከላከያ በየክልሎቹ ጌዲዮን ጽንፈኛ ባሏቸው ኃይሎች ላይ በወሰደው እርምጃም ለመንግስት ስጋት ከመሆን ወርደው የራሳቸውን ህልውን ለማቆየት እየተቸገሩ መምጣታቸውንም ተናግረዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በበኩላቸው የሚመሩት ሰራዊት ሀገርን ከብተና ከማዳን ባለፈ ለብልጽግና መፈጠር ደጀን ሆኗል ብለዋል። የተለያየ ቦታ ይንቀሳቀሱ ነበር ያሏቸው ጽንፈኞች ከመቼውም ጊዜ በላይ መዳከማቸውና የሰላም ጥሪ ባልተቀበሉት ላይ የተጀመሩት የመለቃቀም ስራዎች ተጠናክረው ቀጥሉም ገልጸዋል። ፊልድ ማርሻሉና ጌዲዮን ለመከላከያ ከፍተኛ አመራሮች በሰጡት ማብራሪያ የራሳቸውን ህልውና ማስቀጠል ተስኗቸው ተበታትነዋል ያሏቸው ታጣቂ ኃይሎች አሁንም ከመንግስት ጋር ፊት ለፊት እየተፋለሙ ነው።